በኛ ሙልጌታ ስንደው አሊ ይባላለውኝ። በአፋ ባሀ ምስራቅ አማራ ቀጠና ሚኒልክዝ ንጉስ ሚኒልክዝ ከፍተኛ የድርጅት አመራር ባለው ነገር በአገዛዙ በአፋ ባሀ ምስራቅ አማራ ቀጠና ሚኒልክዝ እና ንጉስ ሚካኤል ኮር እና በአፋ ባሀ ደቡብ አማራ ቀጠና ቴዎድሮስዝ ዘጠነኛ እና ስምንተኛ ክፍለ ጦር በወሎ ግንባር ባደረጉት በመካነ ሰላም ትልቅ ተጋድሎ በተደረገው ተጋድሎ አገዛዙ በሰሜን ወሎ በደቡብ ወሎ ቀጠና በከፍተኛ ሽንፈት ሲደርስበት ወያኔና ሻቢያ ወጉኝ በማለት በፋኖ የተሰራውን ተጋድሎ ለማኮሰስና ለማሳነስ የሞከረበትና የሄደበት አካሄድ ሲከሽፍበት ሌሎችን ወይም የዚህን ተጋድሎ ለሌሎች ለማሸከም የሞከረው አካሄድ ሲከሽፍበት በመካነ ሰላም ላይ የሞቱትን ወይም በመስጊድ አካባቢ ላይ የተነሳ በተባለው እነ ሀምሳ አለቃ ቃሲም ወይም የገጠር ወረዳ የጸጥታ ኃላፊ ያገዛዙ ሰዎች የሰላምና የጸጥታ ኃላፊውን አምሳ አለቃ ቃሲም ጨምሮ ተደምሰዋል። እኚህ እንግዲህ ያገዛዙ ሰዎች በአገዛዙ ስርዓት ውስጥ ከዳር የሆኑ ከየትኛውም እምነት ተከታይ የሆኑ አካል እርምጃ ይወሰድባቸዋል ምክንያቱም እኛ ለየትኛውም እምነት ጎን ሆነን አይደለም ኔ ሙስሊም ነኝ የቆም ነው ሁሉንም የአማራን ተጋርሎ አማራን ነጻ ለማውጣት ነው በዚህኛው እምነት ነከሌን ገደሉ በዚህ እምነት የሚባለው በአገዛዙ ዘንድ ካድሬ ሆነው ሲሰሩ የነበሩ ሰዎችን ከየትኛውም እምነት ሊሆን ይችላል፣ ልናስወግድ እንችላለን። ከዚ አንጻር ህዝቡን ለማደናገር ያንን ሽንፈት ብልጽግና ያንን ሽንፈቱን በሌላ ነገር የህዝብ ማዕበል ለማስነሳት የሞከረበት አካሄድ ከሽፏል። ስለዚህ ህዝበ ሙስሊሙ ይህንን ሊደናገርበት አይገባም። እኛ የወጣ ነው እኔ የወጣሁት ሙስሊም ነኝ አንሻ ሰይድን ደም ለመበቀል ነው እነ ሀጂ ሙፍቲ ማግለል ሁሉ ሲደረግ ያ ሁሉ ብዙ የሚሰማን ሙስሊሞች አለ። ስለዚህ አሁንም እኛ እየተዋጋነ ያለ ነው። የለጋምቦ የገነቴው ጀግና አርበኛ ሳጂን አደም አባናደው በሱ ስም ሰይመን ትልቅ ተጋድሎ እየሰራን ማርሽ ቀያሪ የሆነ ትልቅ የአማራን ትግል ዙር የቀየረ ስራዎች እየሰራን ይህንን ለማጠልሸት በዚች የአንጃ ተከፋዮች ይህን ነገር ለማጦዝና የህዝባዊ ሙስሊሙን ለማነሳሳት የተሞከረበት ሂደት ከሽፏልም። ማንኛውም ህዝበ ሙስሊም በዚህ ሊደናገርበት አይገባም። ግን የነበረው በመስጊዶች ውስጥ መትረየስ ማስቀመጥ፣ በመስጊዶች ውስጥ ሸንሸል የመትረየስ ሸንሸል ሁሉ እኛ ሙስሊም ፋኖዎች ከ75% በላይ በወሎ ቀጠና እነ ሸውሴን ጅብሪል ክፍለ ጦሮች፣ እነ አይሻ ሰይድ ክፍለ ጦሮች ከ75 በላይ ከ75% በላይ ሙስሊም ታጋዮች ያሉበትን የወሎን የፋኖ ተጋርሎ በዚህ ልክ ለማኮሰስ መሞከር ትክክል አይደለም። እነሱንም መከተል ትክክልም እንዳልሆነ ልናቀኝ ይገባል። በዚህም ልንደናገር አይገባም እላለሁኝ። እኛ ያወጣነው የና አይሻ ሰይድን ደም ልንበቀል እና ነገ የተከበረ ሙስሊም፣ የተከበረ ክርስቲያን፣ የተከበረ አማራ እዚች ምድር ላይ ለማንገስ ነው። ወይም የተከበረ የማንኛውም የኢትዮጵያ ማህበረሰብ ነጻ ከብልጽግና ነጻ ለማውጣት ነው እየታገልን ያለ ነው እንጂ የሃይማኖታዊ አጀንዳ ምንም ያለ የለም እላለሁ። ኮሎኔል ፈንታው ከጎን ያለ ይህንን ደግሞ አስተያየት እንዲሰጥበት እላለሁ። አመሰግናለሁ። እሺ፣ አመሰግናለሁ። ኮሎኔል ፈንታሞ ይባላሉ። የምስራቅ የምንልክ እዝ ምክትል ዘመቻ መሪ ኃላፊ ነኝ። አጠቃላይ በተደረገው ውጊያ ፋኖ ሙልጌታ በዝርዝር አስቀምጦታል። አገዛዙ ምንድነው እያደረገ ያለው አጠቃላይ በወሎ ምድር እየተቀጠቀጠ ፍርሃቱ ባለቀበት ሰዓት ላይ አሁን ባደርግ ነው ምዕራብ ወሎ አጠቃላይ በመካነ ሰላም ወረዳ ላይ የተደረጉ ውጊያዎች አሉ። ይሄን ውጊያ ሙሉ ለሙሉ የአገዛዙን ሰራዊትና አድማ ብተናን ከሚሊሻን ከጥቅም ውጭ አድርገናል። ነገር ግን አገዛዙ ምንድን ነው እያደረገ ያለው ወሎ እንደ ወሎ ወሎዬን ሲጀመር ሙስሊም ክርስቲያኑን ላይ ያለሁ ብሎ በዚህ ፖለቲካ መግባት በጣም እየተሳሳተ ነው። ስለዚህ አገዛዙ ምንድነው እያደረገ ያለው ባልሆነ አቅጣጫ በመሄድ ወደ ሃይማኖት ግጭት ለማስነሳት ያሰበው ሴራ አይሳካለትም። በዚህም ሙስሊም ወንድሞቻችን ይሄ ይገነዘቡታል። ወሎዬ ሲባል ልጅየው መሐመድ፣ አባቱ ሰለሞን፣ ምንኛ ደስ ላይ ወሎ ላይ መወለድ የሚል አባባል አለና ህዝባችን በዚህ መደናገር የለበትም። ይሄን ለመጠቀም የከሰረ ፖለቲካ ንግግር እየተናገረ ነው። ምናልባት ወንድሜ ነግሮታል ነው ወላይ ሁለተኛ አማር አልሆንም ያለችው አይሻ መሐመድ ሼክ ሁሴን ጅብሪልን በእኛ ላይ በአማራ በመሆናቸው ከተነ ካሉት ስልጣን የተነሱት አባታችን መካሪያችን ናቸው። ስለዚህ እኛ ሃይማኖት የሚገድበን ነገር የለም ከእስላም ክርስቲያኑ ተዋህዶ የሚኖርበት አገርም ኢትዮጵያም ወሎዬም ስለሆንን ማለት ነው። ስለዚህ ወንድሞቻችን በዚህ ባልሆነ ፖለቲካ መደናገርም የለባቸውም። የዓለምም ህዝብ የኢትዮጵያም ህዝብ ማወቅ ያለበት በዚህ ነው። አገዛዙ ይሄን ፖለቲካ ትርፍ አድርጋለሁ ብሎ ከተከበረው መስጊድ ላይ በግልጽ የሚረዱ አካሎች ይረዱናል። ብሬን ዲሽቃ ጠምዶ ተኩስ እዛ ላይ አድርጓን ብዙ የመከላከል ስራ ተደርጓን። በዚህም ማንኛውም ተቋም ማንኛውም ተቋም እንደ ፋኖ ሙስሊም ክርስቲያኑ የትኛውንም ሃይማኖት ለማንኛውም ሃይማኖት ወታገር የለም። ስለዚህ እኛ ነጻነት ፈልገን እንጂ ሃይማኖታዊ ጦርነት እንዳልሆነ ሞላ ህዝባችን ተረድቶ ሚካኤላ ዲኮር ዋና ዘሽ አለቃ ብለው ታዲስ በቀን 24 አደኛ ወር 2018 በምዕራብ ወሎ ግንባር ከሚንቀሳቀሰው ንጉስ ሚካኤል አሊኮር የተሰጠ መግለጫ። መስከረም 23 ለ24 ለሊት መካነ ሰላም የሚገኘው ኑር መስጊድ ምሽግ አድርጎ ተኩስ የከፈተው ጥላት የሃይማኖትን ግጭት ለማስነሳት ቢሞክርም ሊሳካለት አልቻለም። ነገር ግን የህይወት ጋጋ አስከፍሎናል። በመስጊዱ ውስጥ ብሬንና ስናይፈር ጠምዶ ምሽግም ተቆፍሮ ስለነበረ ጠላት በቂ ዝግጅትም አድርጎ በከፈተው ተኩስ ሁለት ፋኖ ተገድሎብናል። በአጸፋ መልስ ተሰጥቶ ስለነበረ ጉዳት ደርሶባቸዋል። ይህንን ተከትሎ ህዝብ ሙስሊሙን ለማስቆጣት የብልጽግና ተላላኪዎች የሆኑ አካላት ሙከራ እያደረጉ ነው። ንጉሥ ሚካኤል አሊኮር በበኩሉ ስሜታዊ የሆነው ህዝባችን እስከሚረጋጋና እውነትን እስከሚገባው በሚል ታግሷል። በዚህ መሰረት መካነ ሰላም ከተማን ተቆጣጥሮ የመቆየት ውሳኔውን አሻሽሎ ወደ ዳር ስራዊቱን አውጥቷል! ይህንን ያደረግነው ለህዝባችን ደህንነት ስንል ነው። አትከፋፍሉ። ለምሳሌ እኔና የቦረና ወረዳ እስልምና ጉዳዮች ፕሬዚዳንት ሀጅ ነስሩ የታደሰን ድሮ ልጅ፣ እኔ የሽንድሮ ልጅ ነን። ማን በማን ላይ ምላጭ ይስባል? ይህንን ያሰባችው የአማራ ፋኖን ትግል ለማደናቀፍ ደፋ ቀና የምትሉ ከዚህ ድርጊት ተቆጠቡ፣ ስንል የንጉስ ሚካኤል አሊ ኮር ያሳስባል። የአማራ ጥያቄያችን መልስ ስንል ጥያቄያችን ተሽጦ ስለጠፋብን ነው። የጥያቄ መልስም ማተን ነው። የአንድነት ጥያቄያችንንም፣ የዲሞክራሲ ጥያቄያችንም ታፍኖ ስለነበረው የመብት ጥያቄያችን ስለጠፋል ይህንን የጠፋንን አንድነታችን ለመፈለግ ስንል ከፋይ ጦር ወጥተናል እስካሁን ድረስ የእውነተኛ ትግል አድርገን ለአማራ ትግል ብለን ስንወጣ አንድን ደሞዝ የለን ለአማራ ትግል ብለን ነው ሞት ብቻ ነኛ ደሞዝ ስለዚህ አሁን ይህንን ትግል ለአማራ ብለን ስንሄድ እኛን ለመዋጋት የእኛን ዓላማ ለማጥፋት የእኛን ኦፕሬሽንን የምሰራቸውን ነገሮች ሁሉ ለማሰናከል የተዘጋጁ አንደኛ የአማራ ሕዝብ ተምሮ ሳይስ በሰቆቃ በሌለበት አንዳንድ ነገሮችን ችግር እንዳይገጥማቸው በምናደርግበት ምሽግ የሚያደርገው ብልጽግና ነው። የብልጽግና ሰራዊቶች የሚጠቀምባቸው ካምፖች አንደኛ ምን ይመስልሃል? ዩኒቨርሲቲውን ካምፕ የሚያደርጋቸው ተቋሞችን በአጠቃላይ ነው። ከየት ይጀምርልሃል? የሙስሊም ተቋሞችን የክርስቲያን የሃይማኖት ተቋሞችን ትምህርት የልጆቻችን የመማሪያ ተቋሞቻችንን እነዚህም በሙሉ በአጠቃላይ ካምፕ አድርጓቸዋል። ስለዚህ ይሄ ድርግቶች እነዚህ ድርግቶች በሃይማኖት ነክ ወጥተውብናል ብሎ በመካከላችን የሚያበዛው ሰውየ ይህን እውነታ ህዝብና ህዝባችን የሙስሊሙ ማህበረሰብ የክርስቲያኑን ማህበረሰብ እውነቱን እስከሚያወጣ ድረስ ተቆጣጠረን በዛሬ እለት የምናገኘው እንዲል ለህዝባችንን እውነቱን አግኝቶ እስከምናገኘው ድረስ ወጣ ብለናል። በዛሬ ቀን ይሄ ድርጊት ባይፈጸምና ወይም ይህንን መካነ ሰላም የኛ መሆኗን እናውቃለን። ህዝባችን እንዲያሸማቀቅብን የህዝባችን ቁጣም የህዝባችን ችግሩም የህዝባችን አንድነትም ውስጡን አጥርቶ እስከሚያገኝልን ድረስ ለህዝብ ብለን ስለወጣን፣ ህዝባችን በመሰረቱ ችግሩን አጥርቶ እስከሚያገኝልን ድረስ ዳር ወጥተናል። ስለዚህ ማንኛችሁም የአማራ ህዝቦች እኛ ሙስሊም ክርስቲያን ብለን አይደለም የወጣ ነው። አንድነት ብለን ነው። የሙስሊሙን ሙስሊሙ የእኛ ማተብ በጥሶ እኛ ደግሞ የእኛ ማተብ ሙስሊሙን ናትበው ስንለው እዛ ላይ ነበረ ጣባችን እለለንበትና እለሉበት ቦታ ላይ መካከል የገቡ ሰዎች ይህን ችግር ሊያመጡብን ተነስተዋል። እዚህ ላይ መንቃት ያስፈልጋል። ከዛ ወዲህ የዚህ የነበሩ የነገር አዳቃሪዎች። ነገሩ ከዚህ መካከል እየተዳቀለ የዓላማ ትግላችንን የሚያጠፉትን በጋራ ወስደን በጋራ አንብበን በጋራ ተሳስበን ይህን ችግር ወደኋላ ቀርፈን ወደ ትግላችን እንዲገባ ያስፈልጋል። በዚህ ምክንያት ላይ እየተቀጣጠሉና ወይም የተነሱ ችግሮችን የሃይማኖት አባቶች ከህዝበ ክርስቲያኖችም ሆነ ከሞስሊም ማህበራቶች በጋራ ሁናችሁ ይህን ችግር ቶሎ በዚህ በሁለት ቀን ቀርፋችሁ ወደ የነበረው ትግላችን እንድንገባ አሳስባለሁ። አመሰግናለሁ።